እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በታላቅ ድምቀት ከሚከበሩ በዓላት መካከል የትንሣኤ በዓል አንዱና ዋነኛው ነው። ትንሣኤ የሚለው ቃል ተንሣ ከሚለው የግዕዝ ግስ የተወረሰ ሲሆን ትርጉሙ መነሳት፣ አነሳስ ማለት ነው። እስራኤል ዘሥጋ ያከብሩ የነበረው የፋሲካ ወይም የመሸጋገሪያ በዓል ከግብፅ ባርነት ቀንበር ወደ ነፃነት ምድር የተላለፉበት ከሐዘን ወደ ደስታ የተሸጋገሩበት በዓል ነው። በአዲስ ኪዳን የሚከበረው የክርስቶስ ትንሣኤ ግን እስራኤል ዘነፍስ ከኀጢአት ወደ ጽድቅ፣ ከአሣር ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነጻነት፣ ከአሮጌው ኪዳን ወደ አዲሱ ኪዳን፣ ካደፈው ከጎሰቆለው አሮጌ ሕይወት ወደ አዲስ ሕይወት የተሸጋገርንበት መንፈሳዊ የነጻነት በዓላችን ነው። ትንሣኤ ሊቃውንተ ቤተ ክርስቲያን በተለያየ መልኩ በተለያየ አይነት ሲያመሰጥሩት አምስት ዓይነት ትርጉምን አስይዘውታል። ትንሣኤ ህሊና፣ እግዚአብሔርን ማሰብ፤ ትንሣኤ ልቡና፣ ቃለ እግዚአብሔርን መስማትና በንስሐ እየታደሱ በሕይወት መኖር፤ ትንሣኤ ሙታን፣ ለጊዜው የሙታን በዓል በታምራት መነሳት ሲሆን፣ ነገር ግን ድጋሚ ሞትን ያስከትለዋል ትንሣኤ ዘክርስቶስ የክርስቶስ በገዛ የባህሪ ስልጣኑ ሙትን ድል አድርጎ መነሳቱ፣ ትንሣኤ ዘጉባኤ ከዓለም ሃልፈት በኋላ ሰው ሁሉ እንደ ሥራው ለጽድቅና ለኩነኔ በአንድነት የሚነሣው የዘላለም ትንሣኤ ነው። ትንሣኤ ዘክርስቶስን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቱን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በሥልጣኑ ከሞት የተነሣው መጋቢት 29 ቀን በ34 ዓመተ ምሕረት እንደሆነ የቤተ ክርስቲያን ታሪክ ያስረዳል። የጌታችን ትንሣኤ አስቀድሞ በነቢያት ትንቢት የተነገረለትና ምሳሌም የተመሰለለት ክርስቶስ በማዊ ለስጋዊው ያስተማረለት መልእክትም ያበሰሩት ሰዎችም እንዲሁም መቃብሩም አይተው ያረጋገጡት እርሱም ተገልጦ መነሳቱን ያረጋገጠበት ነው። በዚህ የሚያስተምሮ አጭር ጽሑፍ እለዚህ የትንሣኤን ምስጢር የሚገልጡ ክፍሎችን እንዳስሳለን። አስቀድሞ ስለ ትንሣኤው በትንቢት ተናገረ። ነቢይ እግዚአብሔር ክቡር ዳዊት የንበስ በሲዮል ተዋትም ቅዱስህንም መመስበስን ያይዘንዳት ተዋትም ያለው የትንሣኤውን ምስጢር በትንቢት ቃል ሲናገር ነው። እንዲሁም ወተንሣ እግዚአብሔር ከመዘንቃ እምንዋም ወከመሃያል ሕዳገ ወይን ወቀተለ ጸሮ በድሬኹ እግዚአብሔር ከእንቅልፍ እንደሚነቃ ተነሣ የወይን ስካር እንደተወ እንደ ሃያል ሰው ጠላቶቹንም በኋላ መታ ያለው የጌታችን ትንሣኤን ያመለክታል። ነቢዩ ሆሴም ኑ ወደ እግዚአብሔር እንመላለስ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱም መቷልና እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሦስተኛው ቀን እንዲሁ ያስነሳናል። ይህንን ሲል የትንሣኤውን ምስጢር በትንቢት ተናገረ። ነቢዩ ዮናስ በብሉ ኪዳን የትንሣኤው ምስጢር ነበር። ዮናስ በዓሣ አንበሪ ሆድ ሦስት ቀን ሦስት ሌሊት እንደ ነበረ እንደዚሁም የሰው ልጅ ወልደ ጓለመያው ክርስቶስ በምድር ልብ ሦስት መዓል ሦስት ሌሊት ይኖራል። ይህንንም ብሎ ጌታችን ያስተማረውም ለዚህ ነውና በጌታችን በመዋዕለ ስብከቱ ስለ ትንሣኤው አስተማረ። ጌታችን በመዋዕለ ስብከቱ ስለ ትንሣኤው ብዙ ጊዜ ለደቀ መዛሙርቱና ለሕዝቡም፣ እንዲሁም ለፈሪሳውያን ጭምር አስተምሯል። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጸሐፍት ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘባበቱበትም፣ እንዲሁ ሊገርፉትም፣ ሊሰቅሉትም ለአሕዛብም ማሳልፈው ይሰጡታል በሦስተኛውም ቀን ይነሣል። ይህም በማለት ስለ ትንሣኤው ተናግሯል። እንዲሁም ከሽማግሌዎችና ከካህናት አለቆች ከጸሐፎች ብዙ መከራን ይቀበላልና ይገደል ዘንድም በሦስተኛው ቀን ይነሣ ዘንድም እንደሚገባው ለደቀ መዛሙርቱ በግልጽ ነግሯቸዋልና በገሊላም ሲመላለሱ ወልደ እጓለ እመሕያው ክርስቶስ በሰው እጅ አልፎ ይሰጥ ዘንድ አለው ይገድሉታልም፣ በሦስተኛውም ቀን ይነሳል ብሏቸዋል። ነፍሴንም ደግሞ አነሳት ዘንድም አኖራት አለው እና ስለዚህም አብ ይወደኛል። እኔ በፈቃዴ አኖራት አለው እንጂ ከእኔ ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላስነሳት ሥልጣን አለኝ በማለት አስቀድሞ ተናግሯል። ልቁ ዮሐንስ አፈወርቅም በሦስተኛው ቀን ነፍሱን ከሥጋው ጋር አዋሃዳት፣ ያው በገዛ ሥልጣኑ መነሳቱን ሲገልጽ ነውና የትንሣኤው በኩርና የሰውን ልጅም የሚያስነሣ እርሱ መሆኑን ሲናገር ትንሰይና ሕይወትን ይነኝ የሚያምንብኝ ቢሆን እንኳን ሕያው ይሆናል ሕያው የሚሆንብኝ የሚያምንብኝ ሁሉ ለዘላለም አይሞትም በማለት አረጋግጧልና። ልደቱ ለእረኞች በመልአክ እንደተበሰረ ተበሰረ፣ ትንሣኤውም በመልአክ ለሴቶች ተበሰረ። ይህም ተነስቷል በዚህ የለም የሚለው የመልአክ ብሥራት በአራቱም ወንጌላውያት እንደሚከተለው ሰፍሯል። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለውና እንደ ነገረን ተነሥቶአልና በዚህ የለም፣ የተኛበትን ስፍራ ኑዩ ፈጥናችሁ ሂዱ ከሙታን ተነሳ። እንሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው፣ እነሆ ነገርኋችሁ፣ በማለት በማቴዎስ ወንጌል ምራፍ 28 ከቁጥር አምስት እስከ አስር ድረስ ገልጾታል። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኙ በኩል ተቀምጦ አዩና እንዲሁ ደነገጡ። ነገር ግን አትደንግጡ። የተሰቀለውን የናዝሪቱን ኢየሱስ ትፈልጋላችሁ፤ ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል እንደ ነገራችሁም በዚያ ታዩታላችሁ ብላችሁ ንገሩ አላቸው። በማርቆስ ወንጌል ምዕራፍ 16 ከቁጥር 5 በማለት አስፍሮታልና እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህም አሏቸው ሕያዋን ከሙታን መካከል ስለ ምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኀጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሣ ግድ ነው እያለ እና በገሊላ ለናንተ እንደ ተናገረ አስቡ። በሉቃስ ወንጌል ምዕራፍ 24 ቁጥር 4 እስከ 9 ድረስ እንዲህ ብሎ መልአኩ አናግሯቸዋል። በዚህም ቦታ ሰፍሯል። መግደላዊት ማርያም ሁለቱን መላእክት እንዳየች ከነርሱ ጋር እንደ ተነጋገረችም ሲገልጽ ማርያም ግን እያለቀሰች ከመቃብሩም በስተ ውጭ ቆማ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ክርስቶስ ሥጋ ተኝቶበት በነበረው አንዱ በራስጌው አንዱ በግርጌው ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? አሏት። በዮሐንስ ወንጌል ምዕራፍ 20 ከቁጥር 10 እስከ 13 እንዲሁ ተጽፏልና። ሁለቱ ደቀ መዛሙርት የትንሳኤውን ዜና ከሴቶች ከሰሙ በኋላ ወደ መቃብሩ በመግባት የጌታችንን መነሳት አረጋግጠዋል። ይህንን ወንጌላዊ ዮሐንስ ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ፊቱም ሮጠ፣ አስቀድሞ ከመቃብሩ ደረሰ፣ ዝቅ ብሎ ይመለከት የተልባ እግር ልብስ ተቀምጦ አየ። ነገር ግን አልገባም። ስምዖን ጴጥሮስም ተከትሎ መጣ፣ ወደ መቃብሮም ገባ። የተልባ እግር ልብስ ተቀምጦ አየ። ደግሞም በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተቀምጦ ተጠምጥሞ እንደነበረ እንጂ ከተልባው እግር ልብስ ጋር ተቀምጦ እንዳልነበራየ። በዚያን ጊዜ አስቀድሞ ወደ መቃብሩ የወጣውም ሌላው ደቀ መዝሙር እንደ አመነም ሲል ገልጾታል። ቅዱስ ሉቃስ ይህንን የጴጥሮስን ወደ መቃብር ገብቶ የትንሣኤውን ነገር ማረጋገጡን ሲገልጽ ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ፣ በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ፣ በሆነውም ነገር እየተደነቀ ወደ ቤቱ ሄደ ብሏልና። ከትንሣኤውም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያየ ጊዜ ተገልጧል። አስቀድሞ ለማርያም መግደላዊት በመቃብር ስፍራ ተገልጦላታል። እርሷም ያየችውን ለደቀ መዛሙርቱ ተናግራለች። ወደ ኤማዎስም ሄዶ ለነበሩት ሁለቱ ደቀ መዛሙርት መንገደኛ መስሎ ተገልጦላቸዋል። ዐሥራ አንዱና ከእነርሱ ጋር የነበሩትም በተሰበሰቡበት ተገልጦ ሰላም ለእናንተ ይሁን ካላቸው በኋላ ከተጠበሰ ዓሣ አንድ ቁራጭ ከማር ወለላ እንዲሁ ሰጥተው ተቀብሎ በፊታቸውም በልቷል። አስተምሯቸዋልም። በማዕድ ተቀምጠው ሳለ ለዐሥራ አንዱ ተገልጧል። ተነስቶም ያዩትን የነገራቸውን ነገር ስላላመኗቸው አለማመናቸውንና የልቦናቸውን ጥርጣሬ እንደ ነቀፋ ተጽፏልና ዮሐንስ ወንጌላዊው እንደጻፈው ጌታችን ለደቀ መዛሙርቱ ሁለት ጊዜ፣ የመጀመሪያ ጊዜ ቶማስ በሌለበት በተዘጋ ቤት ተገልጦላቸዋል። ከዚያም በጥብርያዶስ ባሕር አጠገብ ተገልጦላቸዋል። እነዚህ ለማሳያነት ቢገለጹም ጌታችን ከትንሣኤው በኋላ እስከ እርገቱ ድረስ ከደቀ መዛሙርቱ ጋር የተገለጠባቸው ጊዜያቶች ግን እነዚህ ብቻ አልነበሩም። እነዚህም መጽሐፍ ቅዱሳዊ እውነታዎች መሠረት በማድረግ ከአብይ በዓላት አንዱ የሆነው የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖታዊና ታሪካዊ ትውፊትን በጠበቀ መልኩ በታላቅ ድምቀት ይከበራል። ይህም ከጥንት አበው የነበረው የአከባበር ሥርዓትን የተከተለ ነው። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያትና በሰባዋ አርዴት በኋላ በየጊዜው የሚነሱ ምዕመናን ማክበርን ቀጥሎበት። ድምቀቱና የአከባበሩ ሥነ ሥርዓት ይበዛ ይቀንስ እንደሆነ እንጂ መከበሩ ግን አልተቋረጠም። የትንሣኤው በዓል የሚከበረው ዘመነ ትንሣኤ የሚባሉትን ከትንሣኤ እሁድ ቀጥለው ያሉትን ሰባቱን ቀናት ጭምር ይዞ ለእነዚህም እለታት የራሳቸው ምስጢርም አላቸው። ሰኞ ጸአተ ሲኦል ማይዶት፣ ጌታችን በሞትና በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት ማስገባቱ መታሰቢያ ነው። ማክሰኞ ቶማስ ይባላል። በቶማስ ጥያቄ መሠረት በሳምንቱ ጌታችን በድጋሚ ስለ ተገለጸ ለዚህ መታሰቢያ ነው። ረቡዕ አልዓዛር ይባላል። ከሞትና ከመቃብር አራት ቀን በኋላ ከመቃብር ጠርቶ ላስነሳው አልዓዛር መታሰቢያ ነው። ሐሙስ የአዳም ሐሙስ ይባላል። የአዳም ተስፋው ተፈጸመለት ከነ ልጆቹም ወደ ቀደመው የገነት ክብር ለመግባቱ መታሰቢያ ነው። ዓርብ ቤተ ክርስቲያን ትባላለች። በክርስቶስ ደም ተዋጅታ በተመሠረተችው ቅድስት ቤተ ክርስቲያን ታላቅ መታሰቢያ ነው። ቅዳሜም አንስት ትባላለች። እስከ ቀራንዮ ለተከተሉት በሌሊቱም ወደ መቃብር ለገሰገሱት ቅዱሳት አንስት መታሰቢያ ነው። እሁድ ዳግም ትንሣኤ፣ የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ነው። የክርስቶስ ትንሣኤ ለእኛ ታላቅ ትርጉም አለው። በእርሱ ትንሣኤ ታላቅ ጸጋን አግኝተናል። በእርሱ ትንሣኤ ከሞት ወደ ሕይወት ተሸጋግረናል፣ ከጨለማ ወደ ብርሃን ወጥተናል ምድራውያንን የነበርን ሰማያውያን፣ ሙታን የነበርን ሕያዋን፣ ስጋውያን የነበርን መንፈሳውያን በእርሱ ትንሣኤ። ቅዱስ ጳውሎስ ሞት ሆይ መውጊያ የታለ ሲወል ሆይ ድል መነሳትህ የታለ ይህን ማለትን ስሏልና፣ ኢየሱስ እንደ ሞተና እንደ ተነሳ ካመንን፣ እንደዚሁም በኢየሱስ ክርስቶስ ያንቀላፎትን እግዚአብሔር ከእርሱ ጋር ያመጣቸዋልና ይህንንም እንደተባለው በእርሱ ትንሣኤ በኩል በማመናችን ለድኅነታችን መሠረት ነው። ሐዋርያው ቅዱስ ጳውሎስ በቆሮንጦስ መልእክቱ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል፣ ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሁኗልና። ሁሉ በአዳም እንደሚሞቱ እንደዚሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ እንደተባለው ተባለው የእርሱ ትንሣኤ ለእኛ ትንሣኤ በኩር ነው። እንዲሁም ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለንና ይህንን እንዳለው ክርስቶስ በትንሣኤው ለእኛ ትንሣኤ መሠረት ሆኗልና ሐዋርያው ቅዱስ ጴጥሮስም ኢየሱስ ክርስቶስ ከሙታን በማስነሳቱ ለሕያዋን ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደምረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህንን እንዳለው የጌታችን ትንሣኤ የማያልፍ ርስት ዳግም የተወለድንበት ነው። ይህንን በተመለከተ ቅዱስ ጳውሎስ ይህንን ታላቅ የትንሣኤ ጸጋ አስመልክቶ በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት በሁሉም የሚበልጠውን የጸጋውን ባለጸግነት ያሳየን ዘንድ ከእርሱ ጋር አስነሳው፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር ተቀመጥን ብሏልና። በቅብብሎች በደረሰው ትውፊት መሠረት የኢትዮጵያ ቤተ ክርስቲያን የሰሞነ ሕማማት ግብረ ሕማማቱን ስታነብሰን ንበታ የተንሰ ይሁዳ አጥቢያ ማታ በሁለት ሰዓት ለጸሎት ተሰብሰቡ ስትል የደውል ድምፅ ታሰማለች። ካህናቱም በቤተ ክርስቲያን ተሰብስበው ሥርዓት ጸሎቱን ይጀምራሉ። ሕዝቡም በቤተ ክርስቲያን ይሰበሰባል። ካህናቱም መዝሙረ ዳዊት ነቢያትን፣ ሶሎሞንንና ውዳሴ ማርያም ከደረሰ በኋላ ተፈሥሒ ማርያም ለአዳም ፋሲካሁ የሚለውን ግጥማዊ የደስታ መዝሙር ይዘምራል። ምንባቡ ጸሎቱና ሌላው ሥርዓት ከተፈጸመ በኋላ ጸሎት አኮቴት ተደርሶ ዲያቆኑ ነጭ ልብሰ ተክህኖ ለብሶ አክሊል ደፍቶ መስቀል ይዞ በጌታችን መቃብር በራስጌና በእግርጌው በታዩት መላእክት ምሳሌ እንደ ነጫጭ ልብሰ ተክህኖ በለበሱ ድባብ እንዲሁ ዣንጥላ በያዙ መብራት በሚያበሩ ሁለት ዲያቆናት ታጅቡ በቅድስት ቆሞ ወተንሳ እግዚአብሔር ከመዘንቃ እምንዋም ወከመሃያል ወህዳገ ወይን ወቀተለ ጸሮ በድሬሁ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የወይን ስካር እንደ ተወው ሃያል ሰውም ጠላቱንም በኋላ ገደለ የሚለውን የዳዊትን መዝሙር በረጅም ያሬዳዊ ዜማ ይሰበካል። ካህናቱም ከበሮ እየመቱና በእርጋታ እያጨበጨቡ ቀጥለው ይዘምራሉ። ሕዝቡም በጭብጨባና በእልልታ የደስታው ዝማሬ ተሳታፊ ይሆናሉ። ይህም ምስባክ በዲያቆኑና በመላው ካህናቱ ሁለት ሁለት ጊዜ በዲያቆናቱና በመላው ካህናት አንድ ጊዜ በጋራም ይዘምራል። ይህም በድምሩ አምስት መሆኑ አምስት ሺ አምስት መቶ ዘመን ሲፈጽም በጌታችን በሞቱና በትንሣኤው ለማዳኑ ምሳሌያዊ ማስረጃ ነው። በመቀጠል ካህኑ ትንሣኤውን የሚያበስር ትምህርቱ ከማቴዎስ፣ ከማርቆስ፣ ከሉቃስ ወንጌል አውጥቶ ያነባል። የዮሐንስ ወንጌል በቅዳሴ ጊዜ ይነበባልና። በማስከተልም ከሊቃውንት መካከል ሥራው የሚመለከተው ወይንም የተመደበው ባለሙያ መስቀል ይዞ ትንሣኤከ ለእለ አመነ የሚለውን እስከ ስመ ላዓለም ከቃኙ በኋላ ለበዓሉ ተስማሚ የሆኑ አርያም ተሰምቶ በመቋሚያው ይዘመማል። በዚያም ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ሙታን ክርስቶስ ከሙታን ተለይቶ ተነስቷልና በሰንበተ ክርስቲያን ዛሬ ደስታ ሆነ የሚለው አንገርጋሪ በመሪና በተመሪ ይመለጠናል። በግራ በቀኝ የተነሳ ይዘመራል፣ እንዲሁ ይጸፋል። በዚያን ጊዜ በጨለማ የነበራችሁ ሕዝቦች ኑ የትንሣኤውን ብርሃን እዩ፣ ብርሃኑንም ወስዳችሁ የብርሃኑ ተካፋይ ሁኑ እያለች ቅድስት ቤተ ክርስቲያን ያዘጋጀችውን ጧፍ እያበራች ታድላቸዋለች። ወዲያውኑም ትንሣኤከ ለእለ አመነ ብርሃነ ፈኑ ዲቤነ፣ እንዲሁም ለአመነው ለእኛ ብርሃን ላክልን የሚለውን እስመ ለዓለም እየዘመሩ መብራቱን እያበሩ ካህናቱና ህዝቡ ዑደት ያደርጋሉ፣ ቤተ ክርስቲያኑን ይዞራሉ። መዘምራንና ካህናቱ ከዑደቱ ሲመለሱ ይእቲ ማርያም የተባለው የኪዳን ሰላምታ ይጸፋና ኪዳን ተደርሶ ይበቃል። እንደ ቦታው ደረጃ ፓትርያርክ ወይንም ሊቀ ጳጳስ ወይንም ቆሞስ ወይንም ቄስ እንዲሁ ዘለግ ባለ ድምፅ ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ ሲሉ ካህናቱና መዘምራኑ ባብያ ይሎ ሥልጣን በታላቅ ኃይልና ስልጣን ብለው ይቀበላሉ። አሁንም ካህኑ አሰሮ ለሰይጣን ሰይጣንን አሰረው ባለ ጊዜ መላው ካህናቱ አጋዞ ለአዳም አዳምን አርነት ነፃ ወጣው ይላሉ። በመቀጠል ሰላም፣ ሰላም፣ አንድነት ፍቅር ሲሉ ይህንኑ እሜዜሰ ከዛሬ ጀምሮ ብለው ይቀበላሉ። ካህናቱም ኮነ ፍስሐ ወሰላም ሰላምና ደስታ ሆነ ብለው ሦስት ጊዜ አውጀው ነዋ መስቀለ ሰላም እያሉ መስቀል ሲያሳልሙ፣ ካህናቱና ሕዝቡ ዘተሰቅለ ቦቱ መድኃን ያለም እያሉ ይሳለማሉ። ካህኑም እግዚአብሔር ይፍታ ይላሉ። ግብረ ሕማማት ሲነበብ ከሰነበተው ጠበልም ይረጫል። የተረፈውም ጠበል ሕዝቡ ለበረከት ወደ ቤቱም ይወስደዋል። ከዚያም ልኡካን ለቅዳሴ እየተዘጋጁ መዘምራኑ ምስባክ ወመወድስን እንዲሁ ካዜሙ በኋላ በመቋሚያ ይዘሙታል። አያይዞም የትፌሳ የተባለውን መዝሙር ቃኝተው ከኋላውም በኋላ እንዲሁ ወምድረኒ ተገብር ፋሲካ ታፂባ በደመ ክርስቶስ ምድር በክርስቶስ ደም ታጥባ ፋሲካውን ታደርጋለች እያሉ ይጸነጽላሉ። አያይዞም የመዝሙሩን ሰላም ይጸፉታል። መንፈቀ ሌሊትም ሲሆን ቅዳሴ ቀድሶ ሥርዓተ ቁርባን ይፈጸማል። ከዚያም እንዲሁ ሰርሆተ ሕዝብ የሕዝብ ስንብት ከሆነ በኋላ ካህናቱ ሕዝቡም ወደየቤታቸው ሂደው እንደየባህላቸው ይፈስካሉ፣ ይገድፋሉ። የመግደፊያው ዝግጅት ለሌላ ነዳያን በየመንደሩ እየተዞረ እንኳን ለብርሃነ ትንሣኤው አደረሳችሁ እየተባለ ከሥጋውም፣ ከአይቡም፣ ከቅቤውም፣ ከመጣጣውም ከእርጎውም እንዲሁ ይታደላል። ከትንሣኤ እሑድ ጀምሮ እስከ ዳግም ትንሣኤ ድረስ ሕዝበ ክርስቲያኑ እንኳን ለትንሣኤው ብርሃን አደረሳችሁ እየተባባሉ በዚህ መልኩ አብሮ እየተበላ እየተጠጣ እየተደሰተ እግዚአብሔር ሲመሰገን ይሰነበታል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለም አሜን።